ምግብ አይደለም። እውነቴን ነው፣ እግዚአብሔርን ጉራ ደም የማወራቸው አሁንማ ዘመኑ ብዙ ነገር ነው። ብዙ ብዙ ብዙ አባቶች አሉ በሁሉም በየ በሁሉም ሃይማኖት ጥሩ ስብከት፣ ጥሩ ትምህርት፣ በትዳር ዙሪያ በተለይ በብዙ አይነት ቋንቋ የተሰጠ ነው፣ መማር ለፈለገ ማለት ነው።

የትኛው እውቀት ምንድን ነው? ትምህርት ምንድን ነው የምንሰጠው? ብሎ አስቡ። ኦንሊ ቲንክ ለዛ የሚጨነቁ እኔ እንደኔ የሚመስለኝ ሀይሚና ብሩኬ ብቻ ናቸው። እነሱ ሁል ጊዜ አፋቸው የሚወጣውን ነገር ነው ማየው? ለኦዲየንስ ለህዝብ የሚጨነቁ ለትውልድ የሚጨነቁ ስርዓት ያላቸው ከንግግ እኔ ኦንሊ ቲንግ እነሱም ነው ስልሽ። ሌሎቹን ብዙ ነገር አይቸት ይቻቸዋል። ቢኮዝ ምን እንደሚያስተላልፈ አቁ እነዚህ እኮ ልጆች አበባ እንትን ብሎ ሲሰጥ የሆነ ምክንያት አሉ። ለምን እንደሰጠ፣ ለምን ላስረዳ እንደፈለገ፣ ለምን ልታስረዳ እንደፈለገች በፍራንኳ ላይ ምን እንደሆነ ይገባሻል። ሌላው እኮ ስለዚህ ምንድን ነው እነዚህ ዩቲዩበሮች ኢትዮጵያ ውስጥ አሁን ለሳንት ነው በ ለገንዘብ ነው የሚለው ያ ነው። ግን ደግሞ እድለኛ ሆነው ተመልካች አላቸው። በቃ ህዝቡ ራሱ ይደግፈዋላ። ብልግና ደማ ውሸት ነገር የኛ ህዝብ እኮ ብልግናን እየደገፈ ርካሽ መሆኑን እየደገፈ እነዚህ ልጆች እኮ ለአንድ ቀን ባታይላቸው እኮ ይመለሳሉ እኮ ወደነበሩበት እኮ እና ገን የዩ በአሁን ጊዜ የትኛው ነው የሚታየው? አንድ በቅንና የሰራ እንደገና፣ ይሄ በውሸት የሰራ ሰው የትኛው ነው የሚታይለት በእኛ ሀገር? የኔ ቆንጆ ልንገርሽ፣ የዋሸ ውሸት ይወደዳል። እውነት ለመናገር እኔ እንደዛ ነው ምላ፣ ውሸታም አጭበርባሪ ላክ፣ ይሄ ፌክ ላይፍ አሌል አርተፍሻል የሆነ ላይፍ ሆ የሚሉት ነገር ነው የሚደገፈው። በቃ ያ ነው እንጂ ሪል ሪል ሰው አይታመንም። ምን ሪሊ ትክክል ነሽ። እኔ በጣም ሁል ጊዜ በጣም ግርም ይለኛል፣ ወይ ጉድ እነዚህ ልጆች እኮ ይሄ ሁሉ ሕዝብ ሌላውን ሌላውን የሚመለከት ሁሉ ቢመለከታቸው ሀይሚና ብሩክ የሆነ የራሳቸው በቃ እንትን ይከፍታሉ። አሲብ የሚናገሩትን ነገር ሌሎች እኮ እንደዛ የለም በቃ ፌክ የሆነ አለባበሱም ሁሉም ሆይ ሆይታውን ብቻ አየር ላይ ነው ህዝቡ ያለው። አሁን እኮ አየር ላይ በቃ እንደዚህ። ይሄ አገር በእንደዚህ ትፈርሳለች እንጂ አገርን የሚገነባ ነገር የለም። እውነቴን ነው። ዶላር ነው ያሳበደው፣ ብር ነው ያሳበደው። ትውልዶች እነዚህ እኔ ሁሌም ሁሌም እኔ አውቄ አይደለም እግዚአብሔርን፣ እኔ አውቄ አይደለም የማወራው ግን ም እነዚህ ልጆች የፍቅር ተምሳሌ ይሆናሉ። በእነሱ እድሜ ያሉ ልጆች ወይኔ እኛም እንደዚች አይነት ነገር ፍሬንድ ባገኘን፣ እንደ ብሩክ አይነት ደግሞ ወንድ ባገኘን። ከዛ ሞራል እየያዛቸው ይሄዳል። እነዚህ ሲያው እዚህ ብልግና ካዩ፣ ኧረ ኖርማል ነው በቀያችን የሆነ ባራዳ ቋንቋ ጣሽ ይበላ ሂጂ ይበላ በቃሽን ታመጣለ እንደዚህ እያሉ ኮ ነው የሚጠፉት እኮ እነዚህ ኮ የሀገርም ተረካቢ አይሆኑም እኮ እንደዚህ ልባቸው የሞተ ከሆነ ብቻ እነሱን መቤቴ ትጠብቅልን እነሱ እኔ እውነት ሪያሊቲ ላይፍ ላይፍ ይሄ ሪያሊቲ ላይፍ እንትን የለ እሱም ቢጀምሩ በራሳቸው በቃ እንደዚሁ እንዳሉ ምመኝላቸው ለትውልዱ ለትውልዱ አይ አይ አይ አይ ህዝቡ ይ ማይቸዋለሁ አሁን፣ ይቺ ይቺ አርቤላ የሚሏት ባለጌ አሁን እኔ እሷን የሚያይ ሰው ትልቅ ሰው ሆኖ ትንንሾቹም ይቺ የሰው ባል በቃ አፈቀርኩ ብላ ውሸትስ ቢሆን ፊልምስ ቢሆን ምንድን ነው አሁን? ይቺን ማን ነው ሚያያት? ይቺ ባለጌእ ስንት አለ ገንጌ፣ እንደዛ ነገር ሚወድ ሰው ደግሞ ወይገን በቃ እየደገፏቸው ነው። አስረግጠው እያዩቸው ነው። ቤት ቲክቶክ ላይ አታይ እንደ ለሩት ተዘግዘጋ ውለው ለእሷ ሰማይ ይሰቅሏታል። በቃ ለሩት ተዘግዘጋ ገበሬዎች ናቸው እኮ ያልተማሩ ይዘግዘጋቸው ነው። እዚህ ማ አየሩ ይዘግዘጋቸው ነበረ። ለእሷ እኮ ስንት ማንም ያውቃቸው ነበረ። እሷ ናት ያሳወቀቻቸው። እሷ እኮ ታውቃዋለች እንዴት አድርጋም ድራማውን እንደምሰራ እኮ ታውቃለች። ድራማውን ብትሰራም እኮ በክብር ነው የመጣችው። ተሸማቃ ፈርታ እንደወዳት አድርጋ ነው። አዎ ምንም አይቶኝም። ይቺ አክቷ ሁሉ የባለጌ አክት ነው። ካፌ ልጆች፣ ሴቶች ልጆች ያሉኝ እንደሱ ማለትም አልፈልግም። ግን እቺ አክቷ ራሱ የዝሙት አክት ነው። ሌላ ነገር ነው እያስተማረች ያለች። እቺላችን እንደዚህ ማማለል ይቻላል ኖርማል ነው እያለችኝ አሁን ማለት ነው። ሴት ልጅ ቆፍጣና እንደሆነችና ኃይለኛ እንደሆነች ነው የእሷ ካራክተር። ደስ ይላል እንዴ፣ ሰውዬ የሚያቀደው መሰለኝ። ሴት ልጅ ልጇን እንኳን ለብቻ ማሳደግ እንደምችል እያስተማረች ነው እንጂ እነዋንትያ ምናምን ምናምን አሉ እንደዚህ ሆነው አይሰሩም እኔ እኔ ዋንት ያሁን እሱ እሷና ጀግና ናት። ዋንትያ ላሸማቅቋት ምን ያህል ደረጃ እንደሄዱ አይታችኋል። ስትቀየር ስንት ስንት ማገደችው። እኔ በጣም ነው ማዝንላቸው፣ ግን እነዚህ ለሚያሸማቅቁት ልጆች አግተዋል፣ ወልደዋል። ወንድ ለምና አይደለም እኮ። ዋንትያ ልጇ የምታሳድገው ወንድ ለምና ወንድ እግር ላይ ወድቃ አይደለም። አይታቸዋታል አይታቸዋታል። ወንድ ልጅ ላይ ስትጠለጠል እንዲሁ ፊቷን እንዳተወሳተ ልጇን እያሳደገች ምን የመሰለ ኑሮ በዚህ በአስራ ስምንት ዓመትም የሆናትም አይመስለኝም። እሷ እንደውም ነው መሆን ያለባት። መውለዷን አትዩ ማንም፣ እኛም በልጅነታችን ተታለን ወልደናል። እነዚህ ደግሞ ሰው ጭንቅላት የሌለው ስንት አይነት ሰዋለ። እዚህ ላይ እግዚአብሔር ቶ ዞሮ ለጊዜው ላይፍ ነው። ምን እኔ ሊገርመኝ የሁሉም የሚያመጣው ያለው ደግሞ የብር ጉዳይ ነው። ብር ነው የሁሉም የሚያመጣው ያለው። ታዲያ ብር አይደል? ምስጋና የለም። ኦዲንሶቻ ምስጋና የላቸውም። አታይም ሃምሳ ሀምሳ ሺህ ከገቡ እንደገና መቶ ሺህ ከገቡ እኮ በአንድ ላይ እኮ ነው የሚቀየሩት። የራሳቸው ስታይል እኮ ነው የሚያመጡት። አታይም እንዴ? ክብር የላቸውም በአጠቃላይ ይቀርታል። እውነት እኔ ናንዬ፣ እግዚአብሔርን ነው ምልሽ። ያው በማተቤ እኔ ማያቸው ማያቸው በቃ ትክክለኛ እውነተኛ፣ በቃ አቴንሽን የሚሰጡኝ ነገር ሃይሚና ብሩክ ነው። ሀይሚ ደግሞ ምንም ሁለቱ ናቸው መግለጽ የለብኝም። ለሀይሚ ምን ብዬ እንደምገልጻትም ለራሱ ቃል የለኝም። በጣም የጅግና ጀግና እኔ የሆነ ነው። ከብሩኬ ጋር አይደል ከብሩኬ ውጭ ሌላ ወንድ ጋር አይታችኋታል እንዴ አለ ት እሷ ብትንትን ብትል እንኳን ስርዓት አላት። ሀይሚኮ የተለየች ናት። ቅዱስ ቅዱስ ያመጣችበት ቀን አያችሁት? ቅዱስ ያመጣችው ለማቀፍ እንኳን ተሳካ። እኔ መሬት መቼ ነው እኔ ቅዱስን ማምጣት አልነበረብኝም፣ አንተ ጋር እርስ በጣም ይቅርታ እኔ የራሴ ህይወት መምራት ይችል ነበረ ብላ ስትነገ አነጋግር፣ አየሽው ወርቅ እኮ ናት ወርቅ። ሀይሜን ከሌሎቹ መደመር ከባድ ነው። ማነጻት ዳይመንድ እኮ ናት። እኔ እግዚአብሔርን ሴት አየሁ እና በቃ የዳይመንድ ዳይመንድ ዝም ብለው ልባችን ተንጠለጠለ። ሴቶች ናቸው። ጀግና ሴቶች እኮ ምንም የሉም እኮ የሚታዩ እግዚአብሔርን ሁለት ናቸው። እኔ ሩታን ጀግና ነው ምላት እኔ ምንም ልል አልችልም እንጀራ ከፍታለች ኖ እንጀራን ባትከፍት ጀግና ናት እውነቴን ነው የምነግርሽ እሱ አይደለም እኮ ይህቺን ሴት እሱ አይደለችም ያመጣቻት እኔ ግን አንድ ይቅርታ አድርጊልኝ ሩታ ላይ የመቃወመው ነገር አለ ሩታ ባትቀበል ይሄን ካራክተር የተባለችውን ይሄ በእርግዝናዋ ላይ ይሄ በአራስ ቤት የቀለደችውን ቀልድ እራሷ ላይ ለማንም አስተማሪ ስላልሆነ መቀበል የለባትም ነበር። ካራክተር ሁን አሁን አይደለም አናንዬ የምታውቀው እኮ አሁን አይደለም። እሷ እኮ አሁን እኮ የራሷ እረፍት እንኳን ለራሷ አልሰጠችም እ ለምን አልሰጠችም? ለራሷም እረፍት እኮ አልሰጠችም። ሁለተኛ ነገር ብር ነው ያስቀደመችው። ብር ነው ቴንኪው። ልጅ የሚባል ነገር አለ። ይሄ ልጅ ያድጋል ይሄ ልጅ ቴክኖሎጂ በሰለጠነበት ጊዜ ነው የተወለደው። የሚሆነው ነገ አምስት ዓመት ሲሆነው እኮ ያንተ አባት እናት ብለው ያሳዩታል። በራሳቸው ወይ በፎን ያይላቸዋል ተደብቆ ቢሆን፣ እሱን እኮ ልልሽ ነው ገርሽ። አሁን ልዩነታቸው እኔ ሪያሊቲ ለምን ዋሻሻሉ? እኔ ሩታ አልወዳትም ለምን አላያትምላትም ወደድም ሰውአላያትም አላያትም አንደኛ፣ ትላንትና ሃይሚ ያለችው ሰማሹ? ሃይሚ ያለችውን ሰማሹ? ምን ሰዓቴን ተሰረቀ ምናምን ሲላት፣ አረ በቃ የራሱ ጉዳይ፣ ጤና ከሰጠን እግዚአብሔር ሰርተን እናመጣዋለን አለች። አንተ ብቻ አይደለ ሩታ ግን ምንድን ነው ያለችው? አግሬሲቭ ሆና ነው የምትሰራው ሩታ ካራክተሩን ስትሰራ ሩታ በትክክለኛ አይተሻታል? ሩታ እኮ እኔ ስቃ አይቻት አላውቅም። እየሳቀችው ላይፍ ላይ ገብታ አንበሳ ያወረዱላት ነው ነው እሷን ሳቅ ያየሁት እኔ። ሩታ ሰቃ ሰራ ከይሳ ጋራ ተሰራ ነበር እንዴ? ከይሳ ጋራ ሰቃ ጋራ ይቻለው ይሳ ጋራ ያ ካራክተሩ ነው። አንደኛ ነገር ደግሞ ሩታ ደግሞ ልጁ የስራ ሰው ነው። አሁን እቺ አብርሃም እኮ በዚህ ስትይው በዛ ነው ስራ የሚያመጣው ደ ስራ ከሆነ እሱንም መቀየም የለብንም። ማ ርሜላሩታ ታ ደዋኖፍ ደኬ ሩታ ዋናዋኪናት እሷ ኖ ይሄንን ያመጣኸውን ካራክተር መስራት የለብንም። አብርሽ ለምን ለትውልድ ጥሩ ነገር አያስተላልፍም? እኔም እንዲህ እንዲህ ነኝ ብላ ማስረዳት ትችላለች፣ ባሏ ከእሷ በላይ ከሆነ አው ግን እሷ ጋር ዲሳይድ ማድረግ ነበረባት። እሷ ስለዚህ እሷን እንትን ካለች ሁሉንም መቃወም የለብንም። እሷ ትክክል ከሆነች ሁሉም ትክክል ናቸው ማለት ነው። ትክክልና ትኳላልኩም እኮ ናምዜ። እኔ ትክክልና ትያልኩ እኳ አደለም። እኔ ኮ ትክክልና ትያልኩ አደለም። ሩታ አሁን አልገባትም። ምናልባት ጋር ሮንግ ሊሆን ይችላል ከአሁን በኋላ እቺ ልጅ እኮ አታውቃትም። ለስራ ብላ አምጥታት እኮ ምን፣ ወንድ ልጅ እኮ ነው፣ ወንድ ልጅ እኮ ኤኒ ታይም ነው። ዞሮ ዞሮ ቢመለስም እንኳን ሊቀየር ይችላል እኮ እንትን እኮ አይደል? አልገባትም ነው አልገባትም እሷም እያየች ያለች ሁሉታ ስራውን፣ ገንዘቡን፣ ዶራሉን ይህን ነው እያሰለሰለችለ ግ እኔ በእንትና የምቃወመው በዛሽ በህርሜላ አክሽኗ የምታደረገው አክሽኗ እኔ እውነት ለመናገር ደስ ትለኛለች መልኳ፣ ውበቷ ግን አክሽኗን አልወደውም ምታደረገው አክሽን ስትለጣጠፍበት አብሪሽ ላይ ራሱ በጣም ደስላይ ያ የስራው ሲስተም ነው። እንትን እንግዲህ ሲስተም ነው። እኛ ሴቶች ፊት እናያለን፣ ፊት እናያለን። አንዳንዴ ሴቶች ደግሞ ፊት ካስ ፊት ሚያሳየን ወንድ ካገኘን በቃ እንደ ፍላጎታችን ነው የምናደርገው። ግን አሁን ማምዬ እኔና ሺ ሀንቶ የወደስ በቁርባን ቤተክርስቲያን ውስጥ ሲያደርጉ ነው፣ ሲባረክ ነው ያየነው። ቀለበታቸው ቤተክርስቲያን ውስጥ አይደለ እንዴ? አሁን የሚሰሩት ስራ እውነት ቤተክርስቲያንን ይወክላል? እውነት በቁርባን የተጋበዙ እንደዚህ ነው? እኛ ምንድን ነው የምንማር? ቤተክርስቲያናችን እንደዚህ ነው ያስተማረው? አሁን ገማ ነው። በእንደዚህ አይነት ድራማ ነው የሚጾሙት? በጣም ከባድ ነው። በጣም በጣም በጣም በጣም እንደው አይደለም። እዚህ ጋር እኮ የማዳብ ቅመሞች ይሄን ያህል ፋር አይደለም የማዳብ ቅመሞች ናቸው እዚህ ደረጃ ያደረሷቸው። ማርያምን ሼር ሰብስክራይብ አድርጉልን ምናምን እያሉ የደከሙት የማዳብ ቅመሞች ናቸው። እነሱ ላይ ይሄን ያህል ማላገጥ። ማርያምን ወዷቸው የሚያለቅስ ሰው ስንት አለ? የሚታመም ሰው ስንት አለ? ቅንጣሽ ያህል ቅንጣሽ ያህል እንኳን እኮ ለእነሱ አይራሩም። እኔ እኮ የሚገርመኝ መልሰው ደግሞ ኦዴሶች ለሌሎቹ እነዚህ ሰዎች ለዚህ አብቅተ ናቸው። የምታለቅ ሰት ልትኖር ይችላል። ያውቃሉ፣ ያያሉ። ምን አለበት፣ ምን አለበት ያ